ማንነት ከስያሜ በላይ ነው። እሱ ማንነታችን ምን እንደሆን የሚያጠቃልል ነው። ባህላችንን፣ ቋንቋችንን፣ ወጋችንን፣ እሴቶቻችንን ያካትታል። ለኦሮሞ ሕዝብ ማንነት በዘመናት ታሪክ ላይ የተመሠረተ የበለጸገና ሕያው ነው። ይሁን እንጂ ከትውልድ አካባቢያቸውና ከትውልድ አገራቸው ሲፈናቀሉ ብዙዎች ይህንን ማንነት በአዲስ አካባቢ ውስጥ የመጠበቅ ፈተና ይገጥማቸዋል። በዛሬው ፕሮግራማችን በአዲስቷና በውቧ የኢትዮጵያ ክልል የሚኖሩ የሲኮ መንዶ ኡታ ዋዩ የአርሲ ኦሮሞ ማንነት ስላላቸው ማኅበረሰቦች ሁለንተናዊ ሁኔታና ባለፈው መያዝያ ወር በ2017 በሆሳና ከተማ ተዘጋጅቶ ከነበረው የሕዝብ ለሕዝብ ግንኙነት ፕሮግራም የሚጠበቀውን አውንታዊ ምርታ እናስቃኛችኋለን። ቆይታችሁ እስከ ፕሮግራማችን ፍጻሜ ከእኛ ጋር ይሁን። ለዩቱባችን እንግዳ የሆናችሁ ሰብስክራይብ በማድረግ ቤት ለምቦሳ በሉን። የወትሮ ቤተሰቦቻችን ላይክ፣ ሼር፣ ኮሜንት፣ ኮፒ ሊንክ በማድረግ እንደ ከዚህ ቀደሙ አጋርነታችሁ አይለይን። የራስን ማንነት መልሶ ማግኘት የሰው ልጅ መሠረታዊ አካል ነው። በታሪክ ውስጥ ግለሰቦችና ማህበረሰቦች ከቋንቋ ከሥነ ጥበብ ወይም ከጋራ ስብስቦች ጋር በመሆን ከስሮቻቸው ጋር ለመገናኘት ጥረት አድርገዋል። ይህ ማንነትን መልሶ የማግኘት ውስጣዊ ስሜት ብዙውን ጊዜ በስደት ጊዜያት እየጠነከረ ይመጣል፤ ምክንያቱም ሰዎች ትስስርንና ባለቤትነትን ይናፍቃሉ። በአዲስቷ ማዕከላዊ ኢትዮጵያ ክልላዊ መንግሥታት ውስጥ ለሚኖሩ የኦሮሞ ሕዝቦች ይህ ማንነትን የማግኘት ጉዞ በተለይ ልብ የሚነካ ነው። ልዩ ማንነትን ለመጠበቅ እየጣሩ አዲስ የባህል ምህዳርን የማስተዳደር ተግዳሮቶች ከባድ ሊሆኑ ይችላሉ። ሆኖም ተስፋ ለመቁረጥ የሚወለደው በዚህ ትግል ውስጥ ነው። ብዙ የኦሮሞ ግለሰቦች ባህላዊ በዓላትን ያከብራሉ፣ እንዲሁም ልጆቻቸውን የኦሮሞ ቋንቋ ያስተምራሉ። ይህም ቅርስነታቸው እንዳይጠፋ አዲስ ሁኔታ እንዲያንሰራራ ያደርጋል። ማህበረሰብ በዚህ ሂደት ውስጥ ወሳኝ ሚና ይጫወታል። የኦሮሞ ዲያስፖራ አንድ ላይ በመሆን ታሪኮችን ማጋራት፣ ወጎችን መጠበቅና ማንነታቸውን ለማግኘት በሚያደርጉት ጥረት እርስ በእርስ መደጋገፍ ይችላሉ። ይህ የጋራ ጥረት የግለሰቦችን ማንነት ከማጠናከር ባለፈ የአንድነትና የኩራት ስሜት ይፈጥራል። በማዕከላዊ ኢትዮጵያ ልብ ውስጥ ሆሳና ትገኛለች። እዚያም ወጎች፣ ዘመናዊነት ይገኛሉ። እዚህ ከኦሮሚያ የተሰደዱ የአያቶቻቸውን ማንነት መልሰው ለማግኘት በጥልቅ ጉዞ ላይ ናቸው። ጊዜው ያለፈ ቢሆንም በዙሪያው ባሉት ባህሎች የተጽዕኖ ቢኖርም የአርሲ ኦሮሞ መንፈስ በሕይወት አለ። ሆኖም የዛሬው ትውልድ ቋንቋቸውንና የባህል ልምዶቻቸውን በማጣታቸው አሁን እንደ ከንባቲሳ ሃላቢሳ ያሉ ቋንቋዎችን በመናገር በመንታ መንገድ ላይ ራሳቸውን አግኝተዋል። ባለፈው ወር በሆሳና አንድ ትልቅ ክስተት ተከሰተ። ከበዓል በላይ የሆነ ስብስብ ይህ የማንነት የአንድነትና የመቋቋም አቅም ኃይለኛ መገለጫ ነበር። በዚህ ህዝብ ለህዝብ በተሰባሰበበት ትዕይንት ላይ የተገኙ የማኅበረሰብ አባላት ኦሮሞ በመሆናችን ኩራት ይሰማና፣ ነገር ግን ከጎረቤቶቻችንም ጋር ያለንን ትስስር በማጠናከር ባህላችንን ማሳደግ እንፈልጋለን። ልጆቻችንን አፋን ኦሮሞ ለማስተማር ያለው ፍላጎት ከቀደመው ማንነታቸው ጋር ለማስተሳሰር እንጂ ከኖሩበት አካባቢ ቋንቋ ለመነጠል አይደለም። የተከበሩ የጠቅላላው አርሲ ኦሮሞ አባ ገዳ በስፍራው በመገኘት ሁሉም ኦሮሞዎች ቋንቋቸውን ባላቸውን ለቀጣዩ ትውልድ እንዲያስተምሩ ጥሪ አቀረቡ። ቃላቶቻቸው በክልሉ ውስጥ ባሉ ሁሉም ሰዎች መካከል ያለውን የአንድነት ስሜት በማጉላት በጥልቀት አስተጋባ። በትዕይንቱ ላይ የተገኙ የኦሮሚያ ባለስልጣናት በበኩላቸው ባስተላለፉት መልእክት ይህ ስብሰባ ማንነትን ስለ ማግኘት ብቻ አይደለም፣ ስለ አንድነት ነው። የብሔር ማንነታችን የተለያየ ቢሆንም ሁላችንም ኢትዮጵያውያን ነን። መልእክቱ ግልጽ ነበር። በብሔር ማንነት ላይ ያሉ ልዩነቶች የሀገራችንን ድባብ ቢያበለጽጉት እንጂ ሌላ ትርጉም የላቸውም። የአርሲ ኦሮሞዎችና የማዕከላዊ ኢትዮጵያ ወንድማማቾቻቸው ጋር ታሪክ አላቸው፣ እናም በአንድነትና በመከባበር ላይ የተመሰረተ የወደፊት ሕይወት በተሻለ ሁኔታ መመስረት ይጠበቅባቸዋል። የአርሲ ኦሮሞ ልጆች የትውልድ ቋንቋቸውን ያለ ፍርሃት ወይም ጥርጣሬ የመማር እድል መስጠቱ በጣም አስፈላጊ ነው። ቋንቋ የባህል የልብ ትርታ ነው፣ እናም እሱን መልሶ ማግኘት ከቅርስነት ባሻገር የፍቅር ተግባር ነው። የማዕከላዊ ኢትዮጵያ አርሲ ኦሮሞ ጎሳዎች ስለ ቀደመው ማንነታቸው ሲተጉ ማንነት የሚወረስ ብቻ ሳይሆን የሚንከባከቡትና የሚያከብሩት መሆኑን ያስታውሱናል። ይሁን እንጂ አሁን ባለንበት ተለባባጭ ዓለም ውስጥ ልጆቻቸውን እንቀደመው ብሔራቸውን፣ ወግ ባህልና ቋንቋ ሳያስተምሩ መቆየት ተጠብቆ የቆየው ማንነታቸው እንደ ከዚህ ቀደሙ ረዥም ዕድሜ ይኖረዋል የሚል ትምምን የላቸውም። በማዕከላዊ ኢትዮጵያ ውስጥ ባሉ ትምህርት ቤቶች ስርዓተ ትምህርቱ ለክልሉ ቋንቋዎች ቅድሚያ መስጠት ግድ ስለሚለው የአርሲ ኦሮሞ ማንነት ያላቸው ሕፃናት ኦሮምኛ ቋንቋን በመደበኛ ፕሮግራም ተምረው ከቀደመው ማንነታቸው ባህልና እሴት ጋር መልሶ ማስተሳሰር ስለማይቻል ጉዳዩ የሚመለከታቸው አካላት ለችግሩ እልባት እንዲያፋልጉ መጠየቅ አለበት ስሉ ተናግረዋል። እነዚህ ተግዳሮቶች ቢኖሩበትም በማዕከላዊ ኢትዮጵያ የሚኖረው የአርሲ ኦሮሞ ማህበረሰብ ጽኑ በመሆኑ አፋን ኦሮሞን የሚያበለጽግበትን ቦታ ለመፍጠር በመጣር የባህል ዝግጅቶችንና የቋንቋ አውደ ጥናቶችን የማዘጋጀት የቤት ስራ እንዳለበት ተረድቷል። ተመሳሳይ የህዝብ ለህዝብ ግንኙነቶች ቋንቋውን ከማስተማር ባለፈ በወጣቱ ትውልድ መካከል የኩራትና የባለቤትነት ስሜት እንዲያድርባቸው በማድረግ ማንነታቸውን እንዲቀበሉ ያበረታታል። ኦሮምኛ ቋንቋን መልሶ የማግኘትና የመጠበቅ ጉዞ ቀጣይ ነው። ይህም የወደፊት ትውልዶች የአባቶቻቸውን ቋንቋ በኩራት እንዲናገሩ ፈርቀዳጅ ነው። በሆሳና በተደረገው ስብሰባ ላይ ከደቡብ አፍሪካ የተጓዙ ብዙዎች ተገኝተዋል። አሁን ከምባታና ሀዲያ ተብለው የሚታወቁ የኦሮሞ ግለሰቦች ነገር ግን ከኦሮሞነት አራት ጋራ ያላቸው ቁርኝት ጥልቅ እንደሆነ ይነገራል። የዲያስፖራ አባላት በቀደም ተከተል በሰጡት አስተያየት፣ በውጭ ሀገር ስንኖር የኦሮሞ ማንነታችንን በኩራት ገልጸን እየኖርን በገዛ ሀገራቸው የሚገኙ በማዕከላዊ ኢትዮጵያ ያሉ ወንድሞቻችንና እህቶቻችን የቀደመው ማንነታቸውን መልሰው ለማግኘት ሲጣጣሩ ለምን አሉታዊ ትርጓሜ እንደሚሰጠው በመስማት እንገረማለን። ይህ መሆን የለበትም። ሰዎች ስለ ሁለተኛ ማንነታቸው ሲናገሩ ምንም ጥርጣሬ ወይም ፍርሃት የሚሰማው ግለሰብ ሆነ ቡድን ሊኖር አይገባም ይላሉ። አዎ፣ መልእክታቸው ግልጽ ነበር። ማንነት የመከፋፈል ሳይሆን የጥንካሬ ምንጭ ነው። የአርሲ ኦሮሞ ማህበረሰብ በቀደመው ማንነታቸው ጸንተው ቢቆሙም በተለያዩ ማንነቶች መካከል ያለው አንድነት የኢትዮጵያን ማህበረሰብ እንደሚያበለጽግ ሁሉም ሰው እንዲያስታውስ አሳስበዋል። ሁላችንም በጋራ ታሪክ የተሳሰርን አንድ ሕዝቦች መሆናችንን አውቀን በዚህ ጉዞ ላይ እርስ በርስ መደጋገፍ እንጂ መደነቃቀፍ አይገባንም ሲሉም ተናግረዋል። የአርሲ ኦሮሞችና አጋሮቻቸው እነታቸውን መልሰው ለማግኘት በአንድነት ሲሰባሰቡ ኃይለኛ መልእክት ይዘዋል። ልዩነት እንቅፋት ሳይሆን ወደ ጠንካራና አንድነት ላለው የወደፊት ጉዞ ድልድይ ነው። በአንድነት ተግዳሮቶቻችንን ማሸነፍና የጋራ ቅርስነታቸውን ማክበር ይቻላል። እኩልነትን በመሻት የባህል ማንነትን የማግኘት መብት በማዕከላዊ ኢትዮጵያ የሚኖሩ የኦሮሞ ሕዝቦች ያነገቡት ጥያቄ የፖለቲካ ጥያቄ ሳይሆን በቀላሉ በኢትዮጵያ ሕገ መንግሥት ውስጥ እንደተደነገገው ቋንቋቸውንና ባህላቸውን በነጻነት መተግበር ነው። ይሁን እንጂ የአርሲ ኦሮሞ ጎሳዎች እውነተኛ ማንነታቸውን ሲፈልጉ አንዳንድ ማኅበረሰቦችና የመንግሥት ባለሥልጣናት በአድሎ እና በማስፈራራት ምላሽ ለመስጠት መጣራቸው ሕገ መንግሥቱን ጠንቅቆ ካለማወቅ የሚመነጭ ሐሳብ ስለሆነ መሰል ችግሮችን ተቀራርበው በውይይት እየፈቱ መጓዝ ግድ እንደሚላቸው ገልጸዋል። ይህ ቅራኔ ማሰላሰልን ይጠይቃል። የማዕከላዊ ኢትዮጵያ የጎሳ ቡድኖች ለምሳሌ ከምባታ፣ ሀዲያ፣ ሀላባ፣ ቀቤና፣ መስቃን፣ ማረቆ፣ ጠንባሮ፣ ምዕራብ ጉራጌ፣ ወላይታ፣ የምና ሌሎችም በኦሮሚያ ውስጥ ሙሉ የባህልና የቋንቋቸውን መብት ይዘው በሰላም እየኖሩ፣ በማዕከላዊ ኢትዮጵያ ውስጥ የኦሮሞ ማንነትን ፈላጊዎችን ማሸማቀቅ የሚፈልጉ ግለሰቦች መኖራቸው ታውቆ ጉዳዩ የሚመለከታቸው አካላት ምክር ሊለግሷቸው እንደሚገባም አመልክተዋል። በተጨማሪም በመካከለኛው ኢትዮጵያ ክልል አንዳንድ የፕሮቴስታንት ሃይማኖት መሪነን ባዮች ስለ ገዳ ስርዓት ጎጂ ትርክቶችን በማሰራጨት በመሃከላችን የሚገኙ የአርሲ ኦሮሞ ጎሳዎች የቀደመውን የባዕድ አምልኮ ሊያመጡብን ነው እያሉ በመስበክ ላይ መሆናቸው ያሰጋናል ብለዋል። ገዳ ሃይማኖታዊ መዋቅር ሳይሆን ሊከበር የሚገባው ባህላዊ ቅርስ መሆኑን ግልጽ ማድረግ አስፈላጊ ነውም ብለዋል። የፕሮቴስታንት ክርስትና ሃይማኖት የሚመለከው በመካከለኛው ኢትዮጵያ በሚገኙ ጎሳዎች ዘንድ ብቻ ሳይሆን በኦሮሚያ ክልል በሚሊየን የሚቆጠሩ የገዳን አስተዳደራዊ ስርዓት በተቀበሉ ኦሮሞዎች ጭምር መሆኑን አውቀው ከዚህ የማጥላላትና የማጥለሸት ተግባራቸው እንዲቆጠቡ ጉዳዩ በቀጥታ የሚመለከታቸው አካላት ኃይልሏቸው ይገባል በማለት አስተያየታቸውን አክሏል። የክልሉ የአርሲ ጎሳ የማኅበረሰብ አንቂዎች የሚከተለውን መልእክት በሕዝቦች መሃል ማስረጹ ለቀጣይ አብሮነትና ወንድማማችነት ወሳኝ ሚና አለው በማለት የሚከተለውን ብለዋል። ማንነትን ከፖለቲካ አውጡ። የባህል መመለስ ስጋት አይደለም። በኦሮሚያ ውስጥ ላሉ ኦሮሞ ላልሆኑ ቡድኖች የሰጠው ተመሳሳይ መቻቻል በሌሎች ቦታዎች ላሉ የኦሮሞ ማህበረሰቦችም መተግበር አለበት። ሕገ መንግሥታዊ መብቶችን ያክብሩ። የኢትዮጵያ ሕጎች የቋንቋና የባህል ራስን መግለጽን ያረጋግጣሉ። እነዚህ መብቶች ያለ መስፈርት መከበር አለባቸው። ግብዝነትን ያስወግዱ። በኦሮሚያ ውስጥ ላሉ ኦሮሞ ላልሆኑ ቡድኖች ስምምነት የሚቻል ከሆነ በኢትዮጵያ ማዕከላዊ ክልል ውስጥ ለኦሮሞ ሕዝቦች ተመሳሳይ ክብርን መከልከል ኢፍትሓዊ ነው። በማግለል ሳይሆን በእኩልነት አንድነትን እናበረታታ የሚሉ መልእክቶች ከብዙ በጥቂቱ ነበሩ። የታሪክና የፖለቲካ ቅርስ ሌጋሲ ኦፍ ማርጂናላይዜሽን። በቀደሙት ስርዓቶች የሮሞ ማንነት በአሁኑ ማዕከላዊ ኢትዮጵያ ክልል በታሪክ የተደበቀና በሕግ የተገለለ ስለነበር ብዙዎች ቋንቋቸውንና ባህላቸውን ለመጠበቅ አስቸጋሪ ሁኔታ ውስጥ እንደቆዩ የችግሩ ገፈት ቀማሾች ይናገራሉ። በዘመነ ኢህአዴግ ዘመን በማይተም ዋርካ አርማ አድርጌ አስቀርሻለሁ። ያንን በማስቀረጼ በፖለቲካ ተከሰስኩ በአስር ዓመት እስራት እንድፈረድብኝ ጠላቶቼ ይህንን ተማኘው፣ ለምን ኦነግን እያደራጀ ነው የኦነግ አደራጅ ነው ተብዬ እኔ የማላውቀው ነገር ያለ ስሜ ሲምቀቡኝ፣ ያለ ስሜ ሲምሰጡኝ፣ እኔ እንደዚህ አይደለሁም። ይሄ ዋርካ ለእናንተ ዋርካ ጠላት ከሆነ ለእኔ ወዳጄ ነው፣ የአባቶቼ ጥላ ነው፣ የሚያሳድቁበት ነው። እኔም ደግሞ አባቶች ሲያስታርቁ በቆዩት ጥላ ስር የማስታርቅ ሰው ነኝ። የእርቅ ምልክት እንጂ ሌላ ወንጀልን ታንኮል የለውም። ከፖለቲካ ጋር ምንም ግንኙነት የለውም። ሽማግሌ በጥላ ስር ነው ተቀምጦ የሚያስታርቀው። እባካችሁ አታገናኙኝ አልኩ። ከዛ ወረዳ ተከሰስኩ፣ ታሰርኩ። እዛም ደግሞ የፖለቲካ ሰው ያለመሆኔ ሰው ለማስታረቅ የቆምኩ መሆኔ ተረጋግጦልኝ ተመስክሮልኝ ወጣው፣ ተፈርዶልኝ ወጣው እንደ ግበኛ እየግበኝ ተባለ በፖለቲካ ከዛ፣ በፖለቲካውን ስለሚያውቁ ሰዎች ቃለቱን እየቀያየሩብኝ ዞን ወሰዱ። ዞን ደረጃም ደግሞ ተሟገትኩኝ እንደገና እኔ የፖለቲካ ሰው ሳልሆን በሙያዊ መምህር ሰሙን ለማስታረቅ ደቡና አብያ ልጆችን አንድ ለማድረግ የቆምኩ ለነዛ መሪ እንደሆንኩ አረጋግጬ ከዛም ወጣሁ። በተቃራኒው የመካከለኛ ኢትዮጵያ ብሔረሰቦች በኦሮሚያ ውስጥ የኢትዮጵያ ፌዴራል ስርዓት የሚያስገኘውን መብት በማግኘት በብሔራዊ ነጻነት ፖሊሲ ስር እየኖሩ ይገኛሉ። ይሁን እንጂ የኦሮሞ ማንነት በአማራና በአንዳንድ ክልሎች ብዙውን ጊዜ በጥርጣሬ በመታየት የፖለቲካ ትርጉም ይሰጠዋል። በኢትዮጵያ ውስጥ የአንድነት ምሳሌዎች ማኅበረሰባዊ እና በታሪኳ ውስጥ በተለያዩ ገጽታዎች ይታያሉ። ብዛሃ ብሔራዊ ማንነት ኢትዮጵያ የተለያዩ ባህሎች፣ ቋንቋዎች፣ ልማዶችና ወጎች ሰዎችን በአንድነት የሚያስተሳስሩ ክሮች ተደርገው የሚታዩበት ብዝሃ ብሔራዊ ማንነቷን ታከብራለች። የባህል ትስስር፣ የትዳር ቁርኝት በኢትዮጵያ የተለመዱ ናቸው። ይህም ማኅበራዊ ውህደትን ያበረታታል። ከዚህ ቀደሙ የደቡብ ብሔሮች ብሔረሰቦች እና ሕዝቦች ክልላዊ መንግሥት ከአርባ አምስት በላይ ለሆኑ ተወላጆች የጎሳ ቡድኖች መካከል የተለያዩ ባህሎችን እና ወጎችን በማስተናገድ የኢትዮጵያን አንድነት ምሳሌ ተደርጎ ይቆጠራል። የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ በ1991 ትህነግ ኢህአደግን ያቋቋመ ሲሆን ይህም የተለያዩ የፖለቲካ ግንባሮችን ያቀፈ ሲሆን፣ ይህም በብሔር ፌዴራላዊ ፖለቲካ አደረጃጀት አማካኝነት በተለያዩ የጎሳ ቡድኖች መካከል እኩልነትን እና አንድነትን ለማምጣት ያለመ ነበር። በማጠቃለያው የአርሲ ኦሮሞ ጉዞ በልዩነት መካከል በአንድነት ያለንን የጋራ ጥንካሬ የሚያሳይ ኃይለኛ ምስክርነት ነው። እኛ የተለያየ ባህል ሃይማኖትና ቋንቋ ሊኖረን ይችላል፣ ነገር ግን ሁላችንም ያደግነው በኢትዮጵያ የበለጸገ መሬት ነው። የጋራ ሀገራችንን ልዩነታችንን በዝምታ ከማለፍ ይልቅ እንደ ሀገራችን ደማቅ ክሮች እናክብራቸው። የጋራ መከባበርንና መግባባትን በማዳበር ልዩነታችንን ወደ ታላቅ ኃይል መለወጥ እንችላለን። በአንድነት እጅ ለእጅ ተያይዘን ማንነታችንን ለመጠበቅና ብሩህ ተስፋን ለመገንባት እንነሳ። ይህም ድምፃችን በትውልዶች መካከል በእርጋታ እንዲስተጋባ ያደርጋል። ይህንን የአንድነት ጥሪ ተቀበሉ፤ ምክንያቱም በአንድነታችን የበለጸገች ኢትዮጵያን ተስፋ እናያለን። ፈጸምን። ለዩቱባችን አዲስ የሆናችሁ ሰብስክራይብ በማድረግ ቤትሎምቦሳ በሉን። ቅድሚያም ቤተሰብ የሆናችሁት እንደ ከዚህ ቀደሙ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት፣ ኮፒ ሊንክ በማድረግ ትብብራችሁ አይለየን። መልካሙን ሁሉ ተመኝንላችሁ። ቸር ሰንብቱ።